ጥሩ ስሜት ውስጥ መሆን በጣም ደስ ይላል። የተለያዩ ቋንቋዎች ይህንን ስሜት ለመግለጽ እንደ ደስታ፣ ፍልቅልቅነት፣ ሐሴት የመሳሰሉትን ቃላት ይጠቀማሉ። የመጽሐፍ ቅዱስ ቋንቋዎችም እንደዚሁ ናቸው። በዕብራይስጥ ቋንቋ እንደ ስምሃ፣ ሳሶን ወይም ጊል፣ አዲስ ኪዳን በተጻፈበት ግሪክኛ ደግሞ እንደ ካራ፣ ዩፍሮሱኔ ወይም አግሊያሲስ የሚሉ ቃላት አሉ። እነዚህ ቃላት የየራሳቸው ትርጉም ቢኖራቸውም ሁሉም ግን የደስታና የሐሴት ስሜትን በዋናነት ይገልጻሉ። ደስታን ለመግለጽ በመጽሐፍ ቅዱስ ውስጥ ጥቅም ላይ በዋሉ በእነዚህ ቃላት የምንደነቀው ደስታን የሚያመጡ ነገሮች ምን እንደሆኑ ሲገባንና በመጽሐፍ ቅዱስ ታሪክ ውስጥ ሐሴት ቁልፍ ጭብጥ እንደሆነ ስንረዳ ነው። እስኪ ከደስታ ምንጮች እንጀምር። ከመጽሐፍ ቅዱስ የመጀመሪያ ገጽ ማንበብ እንደሚቻለው ዓለም እጅግ መልካም መሆኗን እግዚአብሔር ተናግሯል። ስለዚህ ሰዎች በተፈጥሯቸው ውብና መልካም በሆኑ ነገሮች ለምሳሌ የግጦሽ መስኩ በከብቶች እርሻው በተክሎች ተሞልቶ ሲመለከቱ ይደሰታሉ። ሰዎች በሰርግ ደስ ይላቸዋል ወይም በልጆቻቸው ይደሰታሉ። እንደውም የሽቱ መዓዛ የሚሰጠውን ደስታ መልካም ጓደኛ ለልባችን ከሚሰጠን ደስታ ጋር የሚያነጻጽር የመጽሐፍ ቅዱስ ምሳሌም አለ። ሆኖም ግን የሰው ልጅ ታሪክ የደስታና ፌሽታ ብቻ አይደለም። የመጽሐፍ ቅዱስ ታሪክ የሚያሳየው የምንኖረው በራስ ወዳድነታችን በተበላሸች ዓለም ውስጥ ነው። ይህ ዓለም ሞትና ጥፋት ያሉበት ዓለም ነው። እዚህ ላይ ነው እንግዲህ መጽሐፍ ቅዱሳዊ እምነት ስለ ደስታ የተለየ እይታን የሚሰጠን። ደስታ የእግዚአብሔር ሕዝብ የሚላበሰው አመለካከት ነው። ይህም የሚሆነው ሁኔታዎች አስደሳች ስለሆኑ ሳይሆን ነገር ግን የሕዝቡ ተስፋ በእግዚአብሔር ፍቅርና የተስፋ ቃል ላይ በመሆኑ ነው። ስለዚህ እስራኤላውያን በግብፅ በባርነት ሳሉ እግዚአብሔር ወደ ነፃነት እንዲመራቸው ሙሴን አስነሳላቸው። እስራኤላውያን ያደረጉት የመጀመሪያው ነገር በደስታ መዘመር ነበር። ምንም እንኳን በምድረ በዳ ውስጥ ቢሆኑም፣ የተስፋይቱ ምድር እጅግ ብትርቅም እነሱ ግን ሐሴት አደረጉ። የመጽሐፍ ቅዱስ ጸሐፍት ይህንን ታሪክ አስታውሰው ጌታ ህዝቡን በደስታ የመረጣቸውንም በልልታ አወጣቸው ብለው ገጥመዋል። የእግዚአብሔር ሕዝብ ደስታ የሚወሰነው በሚያልፉበት አስቸጋሪ ጎዳና ሳይሆን እንደሚደርሱበት በሚያውቁት የእረፍት ስፍራ መሆኑን ይህ ያሳየናል። ይህ ሐሳብ እስራኤል በባዕድ ገዦች ጭቆና በምትሰቃይበት ጊዜ እንደገና ብቅ ይላል። ነቢዩ ኢሳይያስ እግዚአብሔር እንደ ሙሴ ዐይነት አዲስ አዳኝ የሚያስነሳበትን ቀን ይጠብቅ ነበር። ያኔ እግዚአብሔር የተበዣቸው ይመለሳሉ፣ በዝማሬ ወደ ጽዮን ይገባሉ፣ የዘላለማዊ ደስታ አክሊልን ይቀዳጃሉ ተድላና ደስታ ያገኛሉ፣ ሐዘንና ለቅሶም ከነሱ ይሸሻል። እናም እስራኤላውያን ያን ቀን ሲጠብቁ የወደፊቱን ቤዛነት እየናፈቁ መደሰትን መረጡ። የናዝሬቱ ኢየሱስ በተወለደ ጊዜ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ተብሎ መታወጁ አስፈላጊ የሆነው ለዚህ ነው። ጌታ ኢየሱስ ራሱ የእግዚአብሔር መንግሥት ማወጅ ሲጀምር ሐሴት አድርጎ ለአባቱ ለእግዚአብሔር ምስጋና እንዳቀረበ ተነግሮናል። ለተከታዮቹም በምድረ በዳ ውስጥ ስላለው ስለዚሁ ደስታ አስተምሯቸዋል። ሰዎች በእኔ ምክንያት ቢሰድቧችሁ፣ ቢያሳድዷችሁ ብፁዓን ናችሁ። በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ ሐሴት አድርጉ። ከሞቱና ከትንሣኤው በኋላ ጌታ ኢየሱስ ተከታዮቹ ወደ ዓለም እንዲሄዱና የትንሣኤው ንጉሥ እርሱ የመሆኑን የምሥራች እንዲያበስሩ ተልኮን ሰጣቸው። እናም የመጀመሪያዎቹ ክርስቲያኖች ይህን በሚያደርጉበት ጊዜ ስደት ቢደርስባቸውም እንኳን በደስታ የተሞሉ በመሆናቸው ይታወቁ ነበር። ልክ ሐዋርያው ጳውሎስ አስከፊ በሆነው በሮማ ወህኒ ቤት ውስጥ ተጥሎ ሳለ በሞት ብቀጣም እንኳን ደስታን መርጫለሁ እንዳለው ነው። ይህንም የእምነት ደስታ ወይም በጌታ ያለ ደስታ ብሎ ጠርቶታል። ይህም ደስታ በመከራ መካከል ተስፋን የሚያሰጥ ጌታም፣ አብሮን እንደሆነ የሚያሳይ የእግዚአብሔር መንፈስ ስጦታ መሆኑን ያምን ነበር። የጌታ ኢየሱስ ፍቅር ሞትን ያሸነፈ መሆኑን ስናምን ደግሞ እጅግ በከፉ ሁኔታዎች ውስጥ ሳይቀር ደስታ መኖሩ ምክንያታዊ ይሆናል። ይህ ግን ሐዘናችንን ችላ ማለት ወይም መቅበር ማለት አይደለም። እንዲህ አይነቱ ነገር ጤናማም አስፈላጊም አይደለም። ጳውሎስ የሚወዳቸው ሰዎች ሲናፍቁት፣ እንዲሁም ወዳጆቹን ወይም ነፃነቱን ሲያጣ ሐዘን እንደሚሰማው በተደጋጋሚ ገልጿል። ይህንንም በሐዘን ውስጥ ሆኖ እንኳን ደስተኛ መሆን ሲል ይገልጸዋል። በህመም ውስጥ እንኳን ሆኖ ጉዳቱ የዘላለም እንደማይሆን ጌታን መታመንን መረጠ። ይህ ፊትህን አትጣለው ከሚለው የተለመደ ምክር በጣም የተለየ ነው። ክርስቲያናዊ ደስታ በኢየሱስ ሕይወትና ፍቅር ሀያልነት ላይ የተመሠረተ የእምነትና የተስፋ ውሳኔ ነው። እናም መጽሐፍ ቅዱሳዊ ደስታ ማለት ይህ ነው።